ስንታምም አብሮን የሚንገላታ ብዙ ጎረቤት አለ ከዘመድና። ዛሬ እኮ ስንታመም ስንታመም እራሱ በእኛ ህመም ላይ የሚሳለቅ ነው ያለው። ስንበሳጭ በእኛ ብስጭት ላይ የሚሳለቅ ነው ያለው። እንዲሆኛለሁ ስትል እንዲሆናለች ወይ ብሎ የሚሳለቅ ነው ያለው። አይዞሽ የሚል የለም፣ አይዞችሁ የሚል የለም። አይዞሽ እህቴ፣ አይዞ ወንድሜ የሚል የለም። የሚመክረን የለም። ተያይዘን ገደል ገባል። የፈለገ ነገር ቢሆን በሚሆነው ነገር እናንተ ደስተኛ ልትሆኑ ትችላላችሁ። ግን ብዙ ደስተኛ ማንሆን አለ። ማንም ቢሆን ክፉ እንዲነካው የምትፈልጉት ነገር የለም። ክፉ ስላደረገባችሁ ብቻ ነው ጥፋተኛው። ጥፋተኛን የማይባልበት ጥፋተኛውም ጀብደኛ የሚሆንበት ተው የማይባልበት። ሁሉም አንቺ እኮ ጀግና ነሽ፣ እኔም ሳጠፋ አንቺ ጀግና ነሽ እና እንጂ፣ እዚህ ጋር ጥፋት አለ እንዲህ ያለ ብሎ መውቀስ ይቻላል። በእምነትም ማስገዘት ይቻላል፣ ማስረገምም ይቻላል። ማስረገም ዛሬ እሱ ግን የለም። እንዲያውም እንመረቃለን እንመረቃለን ስራ ነው ይባላል። ሶሻል ሚዲያ ስራ ነው ስራዬ ነው ገንዘብ ማገኝበት ነው። እረግጥሽ ይባላል። ኦኬ፣ ትረግጡ ነው አላችሁ፣ ስትረገጡ ግን ታዩታላችሁ። አላችሁ በርታ በርታ ጎበዝ አንተ ደህናል። አረ እውነቴን ስሙኝ፣ አረ ጩኸቴን ስሙኝ፣ አረ እንደዛ አይደለም። ኖ ኖ ኖ ኖ የሚሰማን የለም ሚሳማን የለም። የመንጋ ፍርድ፣ የመንጋ ፍርድ እንደዛ ነው የምናየው። ግን የመንጋ ፍርድ ላይ የማይውለው እግዚአብሔር ፍርዱን ይሰጣል ሁላችንም ሰው ዝም ብሎ አይደለም የሚናገር። አንድ ሰው ደጋግሞ አንድ ነገር ከተናገረ እውነት አለው። እውነቱን ልንገራችሁ፣ እውነት አለው። እኔ ከሌላ ሰው ቢመጣ ወይ ከተራ ሰው ችግር የለም ግን እናንተ እንደምትሉት አይደለም ብዬ ሳስረዳችሁ የዛኔ አልገባችሁም፣ አልገባችሁም። ችግር አለ፣ በሽታ አለ፣ መታከም አለበት። እንዲህ ነው ታይ ታዩ ታዩ አይፈልግሽም። ኦኬ ተውኩት አደል። ዛሬ ምን ወረቀቴን ሳሰጠኝ ቀርታ ወረቀቴን ከልክላኝ እግዚአብሔር ይመስክራ ዓለም ሕዝቡ ይመስክራ፣ ሕዝቡ ይመስክራ። ሕዝብ ባይመሰክር ደግሞ እግዚአብሔር መሰከረ። እግዚአብሔር ልጁን ሲነኩበት እንደማይወደብ በሙሉ እኔ ስነካ አይወድም፣ እግዚአብሔር ይህን እወቁ። ገና ምን አይታችሁ? መች ተነከ? ተጀመረ እንጂ አላለቅም። አሁንም ቢሆን አሁንም ቢሆን አሁንም ቢሆን ስቶፕ ስቶፕ ስቶፕ። እኔም ታምሜያለሁ። ምን ነው? እኔ ኦፕራሽን ስላልሆንኩ ነው እንዴ? እኔም ታምሜያለሁ። ግማታማ ቱናዋን ታማለች። ታምሜያለሁ ና ታሟል እንዴ? እሱ አየ። ይሄንን ያልኩኝ የሚታከም በሽታ አለ፣ የማይታከም ደግሞ ይሆን ይችላል። ወጥቼ አላወራም። እሺ ወጥቼ አላወራም ግን ቂም ታውቂያለሽ? ቂም የሚባል ነገር ታውቂያለሽ? ገና ብዙ ብዙ ቂም አለኝ ነው መቼ ሴትዮዋ አብዳ ማየት ፈልጋሉ። አብዳ ራውቷን ስትሄድ መንገድ ላይ እሱ የሚቀል ተብሎ እኮ ለኔ አንድ ነገር ልንገረት። እኔ አንተ እንደዚህ ውሽ የምታረግ ከሆነ ማርያማዊትን በሆን ከአንተ ጋር አልኖርም። እኔ ነ የኔን ነው ነገር ለምን ዲያልሽኝ እንዳትል። እኔ አደዋና ስትሄዩ ከአንተ ጋር ቢኮዝ አንድ ሰው ስለነበረው ነገር ጥሩ ነገር ባያወራ፣ ጥሩ ነገር ባያወራ አትሊስት መጥፎ ነገር አይናገርም የያዘውን ይዞ ነው የሚሄደው ሰው ላይ የምታውቀው ሰው ሲያድ ሲገማ ካየ ይገማል ብለህ ካወራ እዛ ሴት ስትሆኝ እንደዚህ ነው የሚሰማሽ ገባህ ሴት ስትሆን ሴት ስትሆን ማሜ እንኳን የተናገረችውን አዳምጡ አይባልም አይባልም አቅፈ የተኛዋትን ሴት ቂጧን ስትልስ የነበረች ሴት የቂጧን ቀዳዳ ስትልስ የነበርክ ሴት ስትጣላ ወይም ፍቅር ሲያልቅ ወታ ትገማለች። አንተንም አላልኩኝም። እድፍን አጥቤ እንኳን አንተንም አላልኩህም። ዛሬ ታጠብኩ ትላለህ እንዴ? በቁምህ እኮ ነው አንተ ያደፍከው። በቁምህ እንተዋወቃለን። እኔ እናንተ ባደባን ውስጥ ይውላ ከገላይ ነው እንደ ወጣው ያልከው። ይውላ ጂጂ ከገላይ ነው ወይ ያወጣው ያልከው አንተ፣ እግዚአብሔር ማረ አየህ፣ እኔ ሰው ሰራሽ የሆነው ንድፍ ነው ያወጣሁት። ግን እግዚአብሔር ያዘዘው ንድፍ ደግሞ ዶክተር ነው የሚያወጣው። ተጠንቀቁ፣ ተጠንቀቁ፣ ሁሉም ነገር ይደርሳል። ራስሽን ከፍተሽ ለዚህ ህዝብ ፐብሊካ ይወጥተሽ፣ ይህች ልጅ ታዳጊ ነው። የእሷን እድሜ ግማ አያመኝም። የታመምኩባቸው ጊዜ አለፉ። አየሽ እኔ አሁን አሁን ነው የሚያመኝ። የዛኔ ሲያመኝ አላያችሁ። አሁን ግን ያመኛል። አሁን ነው የሚያመኝ። አሁን ያመኛል። እያመመኝ ነው የምሄደው። እንደውም እኔ አልድንም፣ የምድነው የምፈልግበት ቦታ ስደርስ ነው። ያበዛም እንዴ? ቱና ግማታ የበሰበሽ ልፋጫ፣ ምንድነው ይሄን ያህል የሰው ህይወት ውስጥ መግባት? ዝም ስል ሰውን ምናም የምፈራ መስሎሽ ነው እንዴ? ታቀኛለሽ፣ ለጣጥፍሻለሁ እንዴ። ከዚህ በኋላ ካሜራ ላይ ትወጪ፣ ነገርልሻለሁ ስሜን ካነሳሽ ከዚህ በኋላ የእድሜ ልክሽን የምታስቢውን፣ ካሜራ ላይ ትጠፊያለሽ። መሬቴ ነው የምልሽ። ዛቻ ነው ሂጂ፣ እናከሰሽ። ዝም በይ ልናገርበት። ዛቻ ነው ሂጂ እና ቀሰሽ። አዲስ ያደለው እኔ ሰው ሲከሰኝ፣ እከካ ልፋጫ ሂድን ክሰሽ፣ ደስ ይለኛል። በክስ አምናሉ ከዚህ በኋላ አፍሽን አቀርሽ መልሰሽ ደንቆሮ ተረዋይት እንዴ፣ አልበዛም እንዴ? በኋላ ተገባላችሁ ሲያልቅ ጉዳዩ አልበዛም እንዴ? አበዛሽሁ በጣም። ምን ድነሽ አንቺ? የምን ገረ ድነሽ አንቺ ጋለሞታ፣ ሄደሽ የዛው መሸታ ቤት ሻት ቦራ ጨቂም፣ ምንድን ነው አስር ጊዜ እኔን ስምታነሹ፣ ይጅና ከዛ ከምታቂያቸው ሰዎች ጋር ከእነሱ ጋር ተሞላፈጭ ሞልፋጣ ከዚህ በኋላ ስሜን አንቺ አንቺ እናትሽ ወልዳሽ አለች። እግዚአብሔር ምስክሬ ነው የምልሽ። አንቺ እናትሽ ወልዳሽ አለች። አሳይሻ ስሜን ስሜን አንቺ ስሜን አንስተሽ ስሜን አንስተሽ ስሜን አንስተሽ ስሜን አንስተሽ እኔ ከተውኩሽ እናት ያልወለደችኝ ስምረት ትሙት ነው የምልሽ። በጣም በቃ መንግስት ነኛች። ስሜን አንሺ ከፓልትር ላይ ከአድራሻሽ ላይ አይፋ ስሜን አንሺ ስሜን አንሺ ከአድራሻሽ ላይ በቃ ስሜን ከተነሳ በኋላ አንቺ ጋር የሚመጣ ፖስታ የለም። ምንድን ነው ይህን ያህል የጀርመን መንግስት ነኛሽ? ይህን ያህል በቃ እኔ ያውቃለው። እኔ ብቻ እኔ ብቻ አሳላፊ ነኝ አድነኝ ብሎኛል። አንቺ ከካም አንቺ አይደለሽ፣ እንዲ በአናው ኑመር የምደው ሁኔታ እን አንቺ ምን ተግማማሽ? ይህን ያህል እን እንደ ማንም ሰው ምታዎች መሰለሽ እንዴ? እድሜ ልክሽን ካሜራ ላይ እንዳትቀመጭ ነው ማድረግሽ። እመቤቴን ነው የምልሽ፣ እመቤቴን ነው የምልሽ። በማርያም አልቀልድ፣ በማርያም አልቀልድ፣ እመቤቴን አልቀልድ። ኪዳነ ምሕረትን ብይሻል የቀረው ይቀራል። ከዚህ በኋላ አንቺ እናትሽ ወልዳሽ አለች የኔ ስማሽ፣ እመቤቴ ቤቴ ነው እምልሽ፣ ሁለት ሰዓት ነው መንገድሽ። እንዴት ማድረግ ምን ማድረግ እንዳለብኝ አውቃለሁ። እከካሙሻ አላበዛሹም እንዴ? የሬ ባልጭ አርፈሽ እዛ የካዱሽ ልጆች ከእነሱ ጋር ተወራገጭ፣ ውርጋጥ! ከኔ ጋር እንደዚህ አይነት ቀልድ አይሰራም። ከዚህ በኋላ እከካ አድራሻ ቀይሬያለሁ። ምንድን ነው አስር ጊዜ ስም የምታንሹ? የታባሽ ታቅኛለሽ፣ ጋለሞታ! አላበዛሹም እንዴ? የሴት ልጅ አንቺ ማ ወንድ አልወለደሽ፣ አንቺ ማ አንቺ አንቺ ተረግዘሽ አይደለም አንቺ ተታክለሽ ነው አንቺ ታርተሽ ነው። ከምድር አይደለሽም ከሌላ ፕላኔት ነሽ። አራም ምን ትመስላለች? በእናታችሁ አንቺ ነው ሰው እንደ እንደው ከአንቺ ጋር መቼ ነው ያወቅሁሽ? አንቺ እንደው ህይወት ይሄን እኮ አበላሸሽ እንጂ እኮ ምን ያደረግሽልኝ ነገር አለ? አድን አሉ አድን አሉ ትያለሽ እና ሻፈር ተብላ የሚያድነው እግዚአብሔር እኮ ነው። ለመሆኑ የት ነው ደግሞ አድነኝ ብዬ አድነኝ ብዬ ደወልኩልሽ? እንደባለፈው ደውላ እኔ ነገርልሻለሁ እንደ ወንድ ልጅ ነው የማወራሽ የቃላት ጦርነት አይደለም የቲክታክ ወሬ አይደለም ማውራሽ እንደ ወንድ ልጅ ነው የማወራሽ ስሜን ካልራሻሽ ላይ አንቺ መጀመሪያ ሲቀጥል ደግመሽ ስሜን እንዳታነሺ ተከሳታለሽ በቃ አልከስሽም እኔ መክሰስ ምናምን አልወድም እኔ እኔ ከስሼም ተከስሼም አላውቅም ሰው ከስሼ አላውቅም ሰው የከሰኛል እንጂ ድጋሜ ስሜን እመቤቴን ደግመሽ አንቺ ስሜ እመቤቴ ነው። ምች አልበዛም እ ምን ነው? ይህን ያህል በቃ አሉ አሉ ሲሉሽ ውርጋት እ የሞት ጡረታ እየበላሽ ደግሞ ታናፊ ትፈልጋለች እ የሞተ ሰው ገንዘብ እኮ ነው የምትበይው። የትኛው ሀብት ኖሮሽ ነው? የቀበሌ ቤት እኮ ምትኖሪው በከካ ውራጅ እንዴ? ምን በዩቲዩብ ገንዘብ? አረ ሰውነትሽን አስቀድለሽ አስተልትለሽ የሰራሽው ምን የተሻለ ታሪክ አለሽ? አቀሸል ል ቅማላ ጫማ ጫማም ቅማላ አላምነሽ በእናትሽ። ምንም እኮ ደስ የሚል ነገር የሌለሽ እኮ ስታስጠይኩ ሳ መቼ ነው ያወኩሽ? ገንዘብ እንስራ ሚዲያ ብለሽ ቤት እንዴ አልበዛም እንዴ? ቱና ግማታም የበሰበሽ ልፋጫ እንዴ ምንድነው? ምንድ ነው ይሄን ያህል የሰው ሕይወት ውስጥ መግባት? ዝም ስልህ ቅጫማ፣ ቅማላ፣ ግማታም፣ ረስንቱ፣ ረብስማ። እኔ እንኳን ሴቷ እንደዛ አልሰደኩት። ጥፍርን ቆርጫ አለው፣ አጥቤህ አለው ፓንት ገዝቼ እልሃለሁ። እንዴት እንዲያደርግልህን ሰው እንዴት አደርጋለህ ማለት። ይቅርታ አድርጊልኝ። እኔ ኢየሱስ ልሆን አልችልም። አሁንም ከእግዚአብሔር መልሶ እንጠብቃለን። ይቀራል ይቀራል፣ አምላክ ይቀራል ይቀራል፣ ስትበልግ ይቀራል። የበደለሽን ሰው ምስ እኔ እኮ እኔ እኮ አሁን እስካሁን ድረስ እስካሁን ድረስ ከራሴ ጋር የማልታረቀው ለምን እንደሆነ ታውቃላችሁ? ምን አጥፍቼ ነው ማለት ምንድነው ጥፋቴ? እኔ አሁን ጥፋቴ ምንድን ነው ነው የእኔ ጥፋት ምንድን ነው? ለምን እንደዚህ ከራሴ ጋር ሁሌ ነው የማወራው። እኔ አሁን ሌላው ሲሰድበኝ፣ ሌላው ሲሰድበኝ የፖለቲካ ኬዝ ይኖረዋል? እኔም እዚህ ላይ ጓብዬበት ይሆናል ምናምን ምናምን ነገር እና የሆነ የሚያገናኝ ነገር አለ ከዚህ ልጅ ጋር ግን ሲሆን፣ እግዚአብሔር ምስክሬ ነው። ዛሬ የሚለውን ዛሬ የሚለው ነገር እኔ እንደዚህ አይነት ሴት አይቼ አላውቅም። ጓደኛው ራሱ በቀደም ተሳወራኝ ነበር እና እኔ እኮ ስለአንቺ እንደዚህ ሲያወራ ነው የምሰማው እንጂ እኮ እኔ እኮ አሁን እኮ የዛኔ ሲሳደብ ስሰማው ግርም አለኝ ምናምን ይላልና እኔ እኮ እንደዚህ ነጭ አንሶላ ላይ ተኝቼ አላውቅም። እኔ እኮ ነጭ አልጋ ላይ ተኝቼ እኔ እኮ ልብስ ገዝቼ አላውቅም። ከእኔ ነው ወይ ይሄ እድፍ የወጣው ያለው እኔ አረሰውም። እግዚአብሔር ምስክሬን ነው። አረሰው አረሰው፣ ከኔ ነው ወይ ይሄ እድፍ ከሰውነቴ ላይ ነው የወጣው ብሎ፣ አንቺ እድፋም፣ አንቺ ግማታም፣ አንቺ ቱና ሲላችሁ እኔስ ተመስገን እንግዲህ መዘፍዘፍም በእርግጥ ትክክል ነው። ኢትዮጵያ ነው ያደግኩት እኔ ማልተዘፈዘሁ ይህ ብርቆ ነው አደለም። ግን እግዚአብሔር ይመስገን እና እኔ ጅጅክያ መዘፍዘፍ የጀመርኩትኝ እንግዲህ ከሀያ አመት በፊት ነው። እድሜ ለፍሉሃ አያቴ እየወሰደች ትዘፈዝፈኛለች። በአመትም በሁለት ዓመት ምክንያቱም እሷ የወገብ ችግር ምናምን ምናምን ምናምን ስለነበረባት ፍሉሃ ቤታችን ነው ለኛ እና በጽዳት በኩል እንጂ ልታማ እንደው ሌላ ነገር ልባል እችል ይሆናል። ሌላ በቃላረ ሌላ ወይ ሌላ ወይ ትጮ ያለሽ ወይ ሶሻል ሚዲያ ላይ ምናምን ምናምን ነገር ኢቨን እኔ እንደዚህ አይነት ሴትም አይደለሁም እኔ። ቤት ውስጥ ራሱ ያለኝ ስነስርዓት ሰው ካለ በተለይ ቦይፍሬንድ ብዬ ከያዝኩኝ ስልክ እንኳን ውጭ ወጥቼ ተደብቄ ምናም ማወራ ልጅ ነኝ፣ ምክንያቱም ኮምፕሌክስ ይፈጥርባቸዋል። በጣም እኔ ነኝ በነገሩ። እኔ ችግር አለብኝ ለወንድ ልጅ፣ እኔ በተለይ ለኢትዮጵያዊ ወንድ መሆን አይደለው፣ በጣም ስለማከብራቸው ሲሆን በቃ ጥሩ ሰው ነሻ አንቺ በቃ ቻው ምናም ተብሎ ይኬዳል እንጂ በዚህ ልክ የሰው ልጅ ስም ማጥፋት በዚህ ልክ መሳደብ መጨረሻው የሚሆነው ይሄ ነው። ሰውን ጥንባታም ስትል ትጠነባል አንተ ራስ። ሰውን ግማታም ስትል ትገማል አንተ ራስ። ገባ የሚያየው ስለ ጠፋን የመጣው እኛ እንድንታይ ሳይሆን እኔ አሁንም ቢሆን አሁንም ቢሆን አሁንም ቢሆን እኔ ራሴ በኦፕራሲዮን አይደለም በምንም የማይጠፋ በሽታ ተሸክሜ ነው። ምነ አንድ ነን፣ አንድ ነን። ለእኔ ሰጠኝን በሽታ አንተም ስለወሰድከው አንድ ነን ማለት ነው። ሰው ታክሙ ሊድን ይችላል። ግን በምታክሜ እንደምድን አላውቅም። ምክንያቱም የኔ ቱና መሆኔን የኔ ግማታ መሆኔን ማየት ፈልጋለሁ። ሌላው ቱና ሆኖ ገምቶ ጠንብቶ ታልቶ ማየት ፈልጋለሁ። ማየት ይፈልጋለሁ። እግዚአብሔር ማየት ፈልጋለሁ። እኔ ደግሞ ሁሌ መጨክረው በራሴ ሰው ነው። ይህንን ወቀ እኔ የፈለገ አሁን ለምሳሌ ሄዳችሁ የሆነ ባዳ እንዲያደረግሽ የማታቂ ሰው እጄ ላይ ከበላ ከጠጣህና ግን እኔን ካዋረድከኝ ትዋረዳለህ አለቅ እስከ ጉድጓድ እስከሚቆፈርልህ ድረስ ምንም አትመስለኝም። እያመመኝም ቢሆን በስቃይ ማየት ፈል ስቃይን ማየት ፈልጋለሁ። እያመመኝ እኮ ነው፣ እያመመኝ ግን ማየት ፈልጋለሁ። እያመመኝ ማየት ፈልጋለሁ። ብዙዎቹ ደግሞ ብዙዎቹን ደግሞ ቀበሬ ያለው እንደዚህ ጣጣ የለኝም። ምን መከበር አለብ ደግሞ እና ያለን እሱ በጣም ፕሮሚስ ገባላችኋለሁ። እና ያለን አያለሁ። እሱ አምላክ የት ሄዱ? በደንብ ነው ማየው አልተው አልተው መተው አልተው ለእግዚአብሔር ማ ስለሰጠሁት ነው። እግዚአብሔር ሳይውል ሳያድር ሁለት ወር ሳይሞላ ያሳየኝ ያሳየኝ እኮ አየሽ፣ እኔ ስስቅልሽ፣ እዚህ ጋራ እንትን ስልልሽ፣ ለማን እንደምሰጥ አውቀዋለሁ? ለማን ማርያም ያለችው ከኔ ጋር ነው። አስሬ ስሟን ስላነሳች ሰውን ይቅርታ በይ። ይመስልሻል ከኔ ጋር አትፎካከሪ፣ ይባክሽ እኔ አሁን ራሱ እግዚአብሔር ምስክር ነው። ብልሽ ብሞት ራሱ ደስተኛ ሆኜ ደስ ብሎኝ ነው፣ ምክንያቱም ስላየሁኝ ስላየሁ ይኸውልሽ የበሰበሰ ሕመሙን በእኔ ማሳበብ ይፈልጋል እንጂ የገማ የጠነባ ሕመሙን ሀገር የሚያቅለትን አላለቅስም። እኔ እምበይ ሲፈ ሲፈስ ምናምን ጥሩ ነው፣ ውስጤ ግን ሲፈስ ግን የዛኔ ትቀብሻታለሽ አንቺ የምር ወልደሽ አልቀቅለሽ ቢያቸው ስትፈልጊ ሁሉም የራሱን አጽያትና የራሱን መስፈርት ነው የሚኖረው። አያገባኝም። እኔም ማውራው ስለ ራሴና ስለ

አስከፍተው ባልገው ከሆነ ለምን የፈለገ ገደል አይገቡም። ለጂጂ ሲሉ አያገባኝም። ለመኖር መልካም መሆን ብቻ ነው። ሁሌም የምንነግራቸው እሱን ነው። ሆዳም አለመሆን፣ ግብስብስ አለመሆን፣ ለእውነት መኖር